በሽታ ከተናገረው በኋላ ግን ደስ የምለው ነገር መድኃኒት አለ ይላሉ። አሁን መድኃኒት ጽፍልህ ያለው ይላሉ። ደስ ይላል። በቃ እሱ ጋር ነው። አሁን ኮንፊደንስ ይሰማል። መድኃኒት ጽፍልህ ያለው በተከታታይ ቀን ጠዋት ማታ ትወስዳለህ እዛ ሳምንቱን ወይም አምስቱን ቀን አታቋርጥም ይሻላል ይላሉ። ያ ሁሉ በሽታ መናገራቸው ቢያስደነግጠንም፣ መጨረሻ ላይ ግን መድኃኒት አለ ብሎ የተናገሩበት ቋንቋ ያጽናናናል። ሐዋርያ ጳውሎስ በሰው ውስጥ ሁሉም የተቀማቹ ደም የሚያፈስ እግር ነው፣ ወሮሯቸው የተከፈተ መቃብር ነው፣ እጆቻቸው የተጨማለቀ ነው፣ አንድ ቤታቸው ሽንገላ አለበት፣ ይሄ በሽታ አለበት ነታቸው በሙሉ ጤነኛ የሆነ አካል የለም። አንድም ቦታ ጤነኛ የለም። የተበላሸ ሙሉ ማንነት አለ። መልካም ዜና ግን አለኝ። መድኃኒት አለ አለ። ይህን ሁሉ በሽታ የሚደመስስ ኢየሱስ የተባለ ያለ ህግ የተገለጠ አንድ መድኃኒት አለ። ለዚህ መድኃኒት ክብር ይሆንለት። ሃሌሉያ! ድነናል በዚህ መድኃኒት።